ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አይደለ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስራ እንዴት ነው? ቆይታ ሁሉ ሰላም ነው ወይ? እኔ ጋር ሰላም ነው፣ ፈጣሪ ይመስገን። ውዶችዬ፣ ዛሬ ደግሞ የዶሮ አሰራር ማለት ነው ይዤላችሁ የመጣወት ዶሮ ማለት ነው ሁለት ዶሮ እዚጋ አዘጋጅቻለሁኝና እንዴት እንደምሰራው አብረን እናያለን ማለት ነው። ፈጣሪ ሀገራችንን ሰላም ያደርግልን። ሎችዬ ወቶ ከመቅረት ፈጣሪ ጠብቀን ያላለሁኝ፣ እና አሁን ደግሞ ዶሮ እንዴት እንደምሰራ እናያለን ማለት ነው። አብረን እንሰራለን እና ይህንን ዶሮ አሁን መጀመሪያ አጥቧለሁኝ ማለት ነው። በደንብ አድርጌ አጥቧለሁኝ። ምክንያቱም ይሄ ዶሮ ፍሪጅ ውስጥ ስለነበረ በረዶ አለው እና ያ በረዶ ደግሞ እስኪለቀልኝ ጠብቄ አጥቤ በደንብ አድርጌ አጥቤ አዘጋጅቼ ከዛ በኋላ እንዴት እንደማደርግ አብረን እናያለን ማለት ነው ውዶችዬ፣ አበረታቱኝ ይላለሁኝ። አሁን ቀጥታ ወደ አጥቧ ነው የሚሄደው ማለት ነው አብራችሁኝ ሆነ። ውዶችዬ በረዶን በረዶውን አስለቅቄ ውሃ ውስጥ አድርጌ ያለው ማለት ነው። በዚህ መልክ እንደምታዩት በደንብ በረዶ ለቆልኛል፣ በቃ የሚያምር ሆኖልኛል እና አሁንም በደንብ አድርጌ ካጠብኩኝ በኋላ ከውሃው ላይ አወጣና የምሰራበት እቃ ላይ አደርጋለሁኝ ማለት ነው። እንደዚህ ካልታጠበ ደግሞ ጥሩ አይደለም እና ፀጉርም አለው እንደምታዩት፣ እዚህ ጋር ፀጉር ምናምን ስላለው እሱን ደግሞ በቢላ ነገር ፍትክ አድርገን ማውጣት አለብን ማለት ነው። እነሱ ደግሞ ይህንን ቆዳውን ይፈልጉታል። ያው እኛ ባንጠቀመው እነሱ ስለሚጠቀሙት ግን ያው ምንም ማድረግ አንችልም እና ይታያቸዋል፣ አደለ ቆዳው ላይ ያለው ፀጉር ይህንም ማለት ነው። አዎ ከዛ ካወጣን በኋላ የምንሰራበት እቃ ውስጥ እናደርጋለን። ከዛ በኋላ ደግሞ ተመልሰን እንገናኛለን ማለት ነው ውዶቼ። አበረታቱ አበረታቱኝ አበረታቱኝ እላለሁኝ። አሁን ከሆነ አውጥቼ የምሰራበት እቃ ውስጥ አደርጋለሁ ማለት ነው። አብራችሁኝ ሆኑ፣ ቪዲዮውን ደግሞ እያያችሁልኝ እሺ ውዶቼ ተከታተሉኝ እያያችሁልኝ ማለት ነው ውዶች፣ አበረታቶኝ ማለት እፈልጋለሁኝ። እና አሁን ደግሞ ወዴት ነው የምንሄደው? ወደ ምንሰራበት እቃ ላይ ነው የማደርገው ማለት ነው። ምክንያቱም ይሄ በደንብ መታጠብ ስላለበት ነው ውስጥ ያቆየሁት እንደዚህ ማለት ነው። በደንብ በሎሚ አድርጌ ነው ያጠብኩትኝ በደንብ ማለት ነው። እና ውዶች፣ ይሄውና በዚህ መልክ አድርጌ ያለሁኝ ማለት ነው የምንሰራበት እቃዬ ላይ በደንብ ነው የታጠበው። በደንብ ልክ እንደ ኢትዮጵያ ማለት ነው ሙልጭ አድርጌን ያጠብኩት በሎሚ አድርጌ ዘፍዘፍ ምናምን ነገር እና እዚጋ ሽንኩርት አለኝ፣ ቃሪያ አለኝ፣ ካሮት አለኝ ሁሉ ነገር አዘጋጅቻለሁ ማለት ነው። ይሁንና እንደዚህ የከተፍኩት እነሱ እንደዚህ አደለም የሚወዱት። ከዛ እዚጋ ደግሞ በቴቶም አለኝ እ እንደዚህ አድርጌ አዘጋጅቻለሁ ማለት ነው እዶችዬ ከዛ ደግሞ የምጠቀመውን ቅመም ማዘጋጀት አለብኝ። እዚህ ጋር ሁለት አይነት ቅመም ቆንጆ በርበሬ እና እርድ ማለት ነው። እዚህ ጋር እንደምታዩ ተዘጋጅች አለሁኝ። ሌላ ነገር ደግሞ ምንድን ነው ይህንን ቅመም ማለት ነው፣ በጣም ነው የሚጣፍጠው። ሞክሮት። ከዛ ደግሞ ሌላ ምንድን ነው ያዘጋጀውን ብትሉኝ፣ የትማት ይምድለን። በቃ እነዚህ ነው ያዘጋጀዎት ማለት ነው። በጣም ነው የሚጣፍጠው፣ እጅ ነው የሚያስቆረጥመው። ሞክሮት ማለት ነው። ከዛ አሁን እዚህ ዶሮ ላይ ደግሞ ያዘጋጀውትን አደርጋለሁ ማለት ነው፣ ውዶች እየሞክሩት። በጣም ነው የሚጣፍጠው፣ በጣም ማለት ነው። እና አሁን ቅመሞችን አድርጌ ተመለሰ እንገናኛለን ማለት ነው። ውዶች ያው በዚህ መልኩ አድርጌያለሁ ማለት ነው። ቅድም ያስተካከልኩትን ያዘጋጀውትን ሁሉንም አንድ ላይ አድርጌ ይህንን በመሰለያ መልኩ አስተካክያለሁ ማለት ነው። ምን ይመስላል ስታዩት አያምርም? በጣም ነው የሚያምረው። ይሄንን ደግሞ አዘጋጅቻለሁኝ ያው ልጆቹ ስለሚወዱት ማለት ነው። ከላይ ትንሽ ነው የሚጨምረው ሳላበዛ ትንሽ ትንሽ እጨምርበታለሁኝ ማለት ነው። በጣም ነው የሚያምረው ያያችሁት አደለ? እዩት። ትንሽ ነው የምጨምሩት ሳታበዙ ማለት ነው። በቃ ያው ለጣም ያህል ነው ደግሞ ትንሽም ስለሚያቃጥል ነው ማለት ነው። አሁን እንከር ነዋለን እንደዚህ አድርገን በደንብ አድርገን ሽፍን አድርገ ነው ከዛ ለአንድ ሰዓት ያህል አርባ ደቂቃ ያህል ፍሩም ውስጥ እናስገባለን ማለት ነው ሽፍንህ ተደርጎ ፍሩም ውስጥ ይቆያል ለአርባ ደቂቃ ያህል ከዛ አይበዛም ይኸው ውዶች በዚህ መልክ በስሉልኛል ማለት ነው ውዶችዬ አበረታቱኝ ላይክ ኮመንት ሰብስክራይብ እያደረጋችሁ አበረታቱኝ ማለት እፈልጋለሁ ውዶችዬ አመሰግናለሁ